ህይወት ላይ እንደዚህ ይቀለዳል። ህይወት ላይ ማን ነው የሚያደርገው አሳይኝ ያረገ እና ከዛ በኋላ ቀለበቱን እኔ በእጁ በአንተ ፊት ነው ሰጣ አና ገባኝም። ከልጁ ጋር ሰላም ብትሆን ይሻልሻል። ለምንድን ነው ሰላም ሆኖ እንደ ግዴታሽ ነው። ቦራችን አንተ እኮ ትክክል ነህ፣ ይሄ ነገር እውነት ቢሆን ነገር ግን ይሄ ነገር ውሸትና ፕራንክ ስለሆነ ማለት ነው። ዛሬ ሀይሚ እንግዲህ በብሩክ ቤት ፋሲልን ጠርታ ቀለበቱን ትመልሳለች። ይሄን ቀለበት ስትመልስ ደግሞ ብሩክ ምን አይነት ፍሊንግ እንደሚሰማው እና ይሄ ቀለበት ደግሞ በሰው ግፊት የታሰረ ስለሆነ መመለስ ስላለበት ሀይሚት ነው። ዛሬ እንግዲህ በሀይሚና በጎራት ትናንት በተሰራው ቪዲዮ ያየሁትን አዳዲስ ነገሮች ለመናገር ነው የመጣሁት። በመጀመሪያ ዛሬ ሀይሚ ብሩክን ትጠረውና ፋሲልም ይመጣል በሰው ግፊት እያሰረችውን ቀለበት ለልጁ ትመልስለታለች። ይህን ቀለበት ትመልስ ደግሞ ብሩክ ይቅርታ አንድ ትጠይቂ እንደ ወንድ ልጅ ልጁ ተጎድቷል። ስለዚህ ልጁ ተጎች ስለሆነ ይቅርታ ጠይቀሽ ቀለበቱን እንድትመልሽ እፈልጋለሁ። ከልጁ ጋር ሰላም መሆን አለብሽ፣ ይሄ ግዴታሽ ነው ብሏታል። እንግዲህ ሀይሚ ደግሞ ለምንድን ነው ይቅርታ የምጠይቀው? በሰው ግፊት የሆነ ነገር እኮ አልተቀበልኩትም። ይቅርታ አልጠይቅም፣ ነገር ግን ቀለበቱን እመልስለታለሁ ብላለች። ዛሬ በ ቦራ ቤት ይመጣሉ። ይህን ቀለበት ስትመልስለት ቡራ ደግሞ ምን አይነት ፊሊንግ ይኖረዋል የሚለውን እስኪ እንግዲህ አብረን የምናይ ይሆናል ማለት ነው። በብዙ ጉዳይ ነው የመጣሁት። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የጨረቃ ቤተሰቦች በጣም ነው ማመሰግን። ሰላማችሁ ይብዛልኝ፣ በያላችሁበት እያልኩኝ ወደ ጉዳይ እገባለው። ማለት እንግዲህ ማለት ስለ ትናንት ነው ቪዲዮ በተሰራው ቪዲዮ እንግዲህ እንግዲህ ዩቲዩበሮችን በጣም እየተጋጨን ለ ማለት ነው። በሀይሚ እና በቦራ የምንሰራ ዩቱበሮች በትናንት ነው ቪዲዮ እኔ ማለት ሁለታቸውም ላይ ያየሁት ነገር በተለይ ወደ መጨረሻ እኔ ደስ ብሎኛል። ደስ ያለኝ ምንድን ነው ማለት ብሩክ እንደዚያ ሲናደድ ይሄ ነገር ውሸት ሁኖ ፕራንክ ሆኖ እያለ ሀይሚ ደግሞ ፕራንክ መሆኑን ስለምታቅ ነው እስከዚህ እስከ ጥግ ድረስ እንደዚህ እየሆነች ያለችው እንጂ በሕይወት ምንም ቀልድ እንደሌለ ብሩክ ጋር እውነት አለ። ይሄ ነገር እውነት ቢሆን በብሩክ ቦታ እኛ ብንሆን ትክክል ነው ማለት የሚያፈቅራት የሚሳሳላት፣ የኔ ናት የሚላት እንደዚህ በድንገት ቀለበት ብታስር ይሄ ቢናደድ ብሩክ ይገባዋል። ነገር ግን ይሄ ምንም መቶ ፐርሰንት ፕራንክ ስለሆነ ሀይሚ ጠግ ድረስ እየሄደችው ያለችውም እሷ ውስጧን ስለምታቅ ነው። እንደገና ደግሞ ትናንትና በጣም አሁን የሶሻል ሚዲያ ላይ እያጋጨ ያለው እኛም እንዲ እንዲሆን ነበር የፈለግ ነው። ያ ማለት ምንድን ነው ብሩክ ፕራንክ መሆኑን እያወቀ ለምንድን ነው የማይነቀው? ፕራንክ ነው ብሏት ለምን ለምን ያምናታል? ለምን ይቀበላታል? የሚል አስተያየት በጣም ተነስቷል። እና እኛም ምንፈልገው ማለት ነው። እኔ በራሴ ይሃንቾ እንዲሰሩ ፈልጋለሁ። በመጀመሪያ በሁለታቸው ፍቅር መሀል ምንም አይነት ክፍተት እንዲፈጠር አልፈልግም። ይሄንን ደግሞ ሀይሚዛ ስትመጣ በሁለታቸው መሀል ብሩክን የሚያስከፋ የሚያስቀይም ነገር ትናንትና አይታችኋል ስታደርግ አላየን አላየንም ያ ማለት ምንድን ነው? ፍቅሯን አልነካችም ከብሩ ጋር ያላትን ነገር አልነካችም ከብሩ ጋር ያላትን ፍቅረት ሰፕሬት አድርጋ ስለ ቀለበቱ ብቻ ነው እያወራች ያለችው ማለት ነው እኔ ከአንተ ጋር ነው መሆን የምፈልገው ልጁን አልፈልገውም በሰው ግፊት ልጁን ማሳፈር ስለማልፈልግ ነው ያደረግኩት እያለች ነው ሀይሚ እኮ እራሷን ጠንቅቃ የምታቅ ንጹህ ሴት ጀግና ልጅ ናት ይሄን አሁን ብዙ ጊዜ ይነገራል እና መድገም አልፈልግም ስለ ሀይሚ ማለት ነው እራሷን የምታቅ በጣም ጎበዝ ናት አይደለም እንኳን አልፎ ሜር ሰው ቀለበት ልታስር ቀርቶ የምትወደው የምታፈቅረው ሰው እንኳን ቀለበት ሊያስርላት ሲያስርላት እንኳን አውርተውበት አስባበት ተግባብተው ነው መሆን ያለበት አይደል? ይሄን ደግሞ ሁለታቸውም ጠንቅቀው ያይቃሉ፣ ሀይሚና ብሮክ ማለት ነው። ስለዚህ ሀይሚ በእንደዚህ አይነት ነገር አትገመትም መቼም ማለት ነው እና በመቀጠል ማለት ነው ትናንት ብሩክ ያሳየው የትግስት ልክ ሳላመሰግነው ሳላደንቀው አላልፈም። ቢሆንም ግን ደግሞ ከዚህ በላይ እንዲታገስ እንፈልጋለን። ምክንያቱም ምንም ቢሆን ፈተናውን በሚገባ እንዲያልፍ ማለት ነው። አሁን እዚህ ጋር ብሩክ ሀይሚ ብሩክ እየተፈተነ ነው፣ ሀይሚ እየፈተነችው ነው። ስለዚህ ለብሩክ አስተያየት የምንሰጠው እንዲያርግ እንዲያርግ የምንለው በቃ እንዴት ነው በሙሉ ፐርሰንት ፈተናውን እንዲያልፍ ማለት ነው። ከዚህ በላይ መታገስ አለበት። ነገሮችን በማስተዋል ማየት አለበት። ቆም ብሎ ማሰብ አለበት። እንዲ ሀይሚ እኮ የፕራንክ ንግስት ናት። ታዲያ እኔ እና እሷ በፕራይቬት የምናወረው ነገር ከዚህ ውጭ ጋር ከዚህ ነገር ጋር ምንም አይገናኝም። እሷ ያለችው ከኔ ጋር ነው፣ ምትውል የምትወጣ የምትገባ ከኔ ጋር ነው። እንዴት ይሄ ሊሆን ይችላል? ይሄማ በፍጹም ሊሆን አይችልም ብሎ ራሱን አሳምኖ እስከ ጥግ ድረስ መሄድ አለበት ማለት ነው። ያ ማለት መታገስ አለበት ማለት ነው እንጂ ይሄማ ውሸትሽ ነው ምናምን ብሎ ጥሎ መሄድ የለበትም። ትናንት አሁን አይታችኋል፣ ጥሏት አልሄደም። እና ቆጭ ብሎ ለምን እንዲሆናል ብሎ ራሱን ነው እንትን እያለ እያሰበ የነበር ማለት ነው። በዚያ መሀል ደግሞ ሀይሚ መጨረሻ ላይ ስታደርግ የነበረው ትሬት፣ ስታደርግ የነበረው ይገባችኋል ማለት ነው። ሀይሚና ሀይሚ ፍቅሯ እንዳለ ነው። ምንም ሽርፍራፊ እየተነካ ነገር የለም። የብሩክን ፍቅር ከእሷ ጋር ያለውን አልነካችም። እኔ አንተ ጋር ነው መሆነው፣ አንተን ነው ምፈልግ፣ አትናደድ አትበሳጭ እያለች እንዴት ነው ትሬት እያደረገ ያስፈልጋችው ነው የነበረችው ይሄ ለተመልካች ሀይሚና ብሩክ እንዴት ነው፣ ፍቅር የለም ተጣሉ ምናምን ለምትሉት ይሄ ሀይሜ እያሳየቻችሁ ያላችሁ፣ እሷ ስለ ቀለበት ብቻ ነው እያወራች ያለችው እንጂ ምንም አይነት በመሀላቸው ክፍተት እንደማይኖር እያሳየች ነው፣ ሀይሜ ማለት ነው። ይሄን ሳላደንቃት አላልፍም። ብሩክም ደግሞ ታግሷል በጣም። ይሄ ነገር ውሸት ስለሆነ ነው እንጂ እውነት ቢሆን በሱ ቦታ ብሆን በጣም ነው የሚያናድድ። አይደለም እንኳን ብሩክ እኛ ኦዲንስ ራሱ እንዴት ነው፣ አታብዱም? የመጨረሻ እንናድዳለን። ይሄ ነገር እውነት ቢሆን በሀይሜ ያለው ማለት ነው። ዘው የመጣችሁ ነገር ነገር ግን ውሸት ነው። ውሸት ስለሆነ ሀይሚም፣ ፕራንክ ስለሆነ ይዘው የመጣችው አስተማሪ ነገር ይዘው የመጣችው። አሁን እኮ ሀይሚ እንዴት ነው የብሩክንም የእሷንም ጥያቄ ነው እየመለስ ያለችው ማለት። በጣም ብዙ ሰው ብሩክን ለምን ቀለበት አያስርላትም የሚወዳት የሚያፈቅራት ቢሆን ለምን አያስርላትም እያለ ሲል ነበር። ሶ አሁን ሀይሚ የሁለታቸውንም ጥያቄ እንደዚህ እያሉ ለሚሉት መልስ እየሰጠች ነው ያለች። ይሄን መልስ ስትመልስ ደግሞ ብሩክ ነገሮቹን ሀይሚ እኮ የፕራንክ ንግስት ናት። እኔንማ እንዴት እንዲት እንዴት ታደርገኛለሽ ብሎ ታግሷ፣ አሁንም ነገሩን መታገስ መቻል አለበት ብዬ አስባለሁ። ሲቀጥል ደግሞ ለምንድነው ብሩክ ይሄን እኮ ፕራንክ መሆኑን ያቃል ለምን አልነቃ ምናምን ለምን ጥሎ ያቃል የምትሉ አላችሁ የተወሰነ ፓርት ቢያቅ ምንም እኔ ቅር አይለኝም ለምን እንደሆነ ታውቃላችሁ እሱ ደግሞ እውነት መስሎት እንዲጎዳ ስለማንፈልግ እንዲሁም ከካሜራ ጀርባ ተመካክረው እንዲሰሩ ነበር እኛ ፍላጎታችን ነገር ግን እነሱ ይሄን ማስመሰል አይችሉበትም ማለት ነው እና እውነትና እውነት ብቻ ስለሚሰሩ እራሳቸውን ጎርተው ስለሚሰሩ ስለዚህ ብሩክ ቢያቅ ችግር የለውም የተወሰነ ፓርት ቢያቅ ችግር የለውም ምን ችግር አለው አሁን ሁለታቸው ስላልተጣሉ ደስ ብሎኛል። ትናንት ፕራንኮ ያለቀው ሳይጣሉ ነው በቃ በሰላማዊ መንገድ ችግሩ እንዲፈታ ነው ፕራንኮ ያለቀው ማለት ነው። ዛሬም እንኳን ቢመጡ ማለት ነው፣ ለምሳሌ ዛሬ ብሩክ አይዶን ነው ጓገጭ ሊል ይችላል ማለት መልሶ ሀይሚን ፕራንክ ሊያደርጋት ይችላል። ለምን እንደው ታቃላችሁ፣ ቀለበት ቀላል አይደለም። ቀላል አይደለም አስሮልሻል። ስለዚህ ከልጁ ጋር ተስማምተሽ መኖር ትችያለሽ። ይሄ ነገር በእኔ ቢሆንስ ነገስ እኔን እንዲህ እንደማታደርግ ምንም ማስተማማኛ ነገር አለኝ ብሎ ሀይሚን እንግዲህ ጓብሎ ጥሏት ሊሄድ ይችላል ዛሬ ማለት ነው ያ ማለት በቃ ከልጁ ጋር ተስማሚ ቀለበቱን ይቅርታ ብለሽ መልሽለት ከመለሽለት በኋላ ከእሱ ጋር ብትስማሚ ነው የሚሻልሽ ምክንያቱም ልጁ መጎዳት የለበትም ይሄ ነገር እንደ ወንድ ልጅ በእኔ ቢሆን ነገ ጧት ይሄ ነገር ቢገጥመኝ በእኔ ቢሆን ምንድን ነው የሚደረገው ብሎ እሱም ማስተማር የሚፈልገው ነገር ካለ ብሩክ ሊቀጥል ይችላል ሶ ብሩክ ይሄን ከቀጠለ ደግሞ አሁን ብሩክን መጨፍጨፍ የለብንም ሀይሚን በትግስት ይህን ነገር አምና ተቀብላ ብሩክ ፌስቡክ የሚያደርጋትን ፕራንክ መቀበልና ማስተናገድ መቻል አለባት። ሁለታቸው ጋር ምንም አይነት ክፍተት እንዲፈጠር አንፈልግም። ትናንትና በእንደዚህ አይነት መንገድ እሷ ትሪት እያደረገችው፣ እሱም ነገሮችን በማስተዋል በትዕግስት መቀበሉ አስደስቶናል። ጥሏት አልሄድም። እንዴት ነው ብዙም አልተናደደም ማለት ነው እና ደስ ይላል። የትናንት ነው ስለዚህ ሀይምዬ የሁሉንም መልስ ነው እየመለስ ያለች። ከዚህ በኋላም ብሩክን ይሄ ሁላ ሰውም ቀለበት ሰርላት፣ ቀለበት ሰርላት እን ብሎ እንዳይጨቀጭቀውም መልስ እየሰጠች ነው ያለችው። እና እሷ የምትለው ምንድን ነው እኔና ቡራ ልባዊ እየተሳሰረ ትክክለኛና እውነተኛ የልብ ቀለበት አለን በሚለው ነው።